አስተካከልሽ ዮንቢ ያንተ ነው ነው ን ሳምሰንግ ነው ስልክሽ፣ አይደለም ምን ፊኒክስ አይፎን አይፎን ስንት ፕሮማክስ

አለው የት እንደማቀሽ እኮ ጠፍቶልኝ ነው። ቲክቶክ ላይ ነው የምታቀኝ። በምንድነው የምንተዋወቀው? ይገርምሃል ዛሬ ነው አድርገውና እንደዚህ ፌመስ ከመሆን በፊት ነበረ ፎሎ የተደራረግ ነው። እሺ፣ በምን አጋጣሚ ነው ፎሎ የተደራረግ ነው? አይ እርግጠኛ ነኝ ካንዶር ምናምን በፊት ነው ፎሎ ያረኩሽ። አንቺን ተወንጅሙን። የምር በእውነት አይደለም። እስቲ ቆይ ምን አይነት ቪዲዮስ ነው ያለሽ? እስቲ በቪዲዮችሽ ካስታወስኩሽ፣ ቪዲዮሽ ነው ያለሽ? እኔ አስታውሳለሁ እንደዚህ

አንቺ ዛሬ አንድ ወር ነው ምናምን አይደል? ፎሎ ያደረኩት ሽቶ ቤት ምናምን ያለሽ ልጅ ላይቭ ላይ ገብተሽ ሽቶ እንዲህ ምናምን ምንድን ነው የምትሰክሽው? አየሙን እግዚአብሔር። የዛሬ ዛሬ አንድ ወር ነው ፎሎ ያደረኩት ትዝ አልሽኝ። መኪና ውስጥ ሆነሽ ሽቶ ምናምን በቃ ትዝ አልሽኝ ይሄ ቪዲዮ የዛሬ አንድ ወር ምናምን ነው ያየሁሽ። ራሱ ከዛን የባህር ዳር ነው። እና የክፍለ ሀገር ልጅ ነሽ? አዎ ነኝ እኮ። እና ታዲያ የዛሬ አንድ ወር ነው ምናምን ነው ፎሎ ያረኩሽ። ይኸው መቼ ነው በአራት ሴፕቴምበር፣ ዛሬ ስንት ነው? 30 26 ቀን ሮባ፣ እንዴት ነ ካወኩሽ? 26 ቀን አረሙን አረ በማርያም ዝም በል። ሌላ አካውንት ነበረ። እሺ የለኝም። እግዚአብሔርን ካወኩሽ 26 ቀን አይደለም። ገና ፌመስ ከመሆነ በፊት ሰማኛ፣ ፌመስ ከመሆነ በፊት ነበር ፎሎ የተደራረግ ነው ማለት ነው። ከዛ ኦበሰ እንዴት ነው? ቆይቶ ቆይቶ ቆይቶ አውርተናና ቀምና ምን እንደዚህም ላይቭም አልጀመርክም ነበር። ከዛ የሆነ ሰዓት ላይ የሆነ ሰዓት ላይ በቃ ሙን ሙን ይላሉ ሁሉም ሰው፣ እንዴ ልጅ ፌመስ ሆነ በቃ ምናምን አልኩኝ። አንተ እዚሁ ሸመጠርከኝ። 26 ቀን ይካወኩሽ ከኔ እግዚአብሔር ነው ይሁን፣ ካወኩሽ 26 ቀን ነው የመጀመሪያ ቴክስታችን ይሁን ለሳይሽ እ ከዛ ምንድን ነበረ? እየተባባሉ ስጋ ጋብዘሻለሁ አልኩሽ። አሁን እኮ ነው አንፎሎ አድርገኝ ነበር እንዴ። የሆነ ሰዓት ላይ እኔ እንጃ፣ ግን ላይቭ ላይ የተገናኘ ነው ወይ? ዛሬ 26 ቀን ነው ማለት ነው። ከ26 ቀን በፊት ነው ላይቭ ላይ ነው አሁን። ሽቶችሽ እሺ፣ ሽቶችሽ አሪፍ ቪዲዮ። አካውንት ተመትቶ ነው፣ የእኛም ተመቷል። የእኛ እንዲያውም ሪፖርት ተደርጎ አንድ ቪዲዮ ጠፋብን። ውይ፣ ወይ ፍራማን ሴትዮ አለቃትም። ከእንግዲህ በየሄደችበት ብቻ ይሄ ቪዲዮ አይመለስም ሮባ ሪስትሪክሽን ተላካልኝ፣ ሪስትሪክሽን ተላካልኝ። በወፍራማ ምክንያት ሼር ኮፒ ሊንክ አድርጉ። የዛሬ ቪዲዮን ሄዳችሁ ሼር ኮፒን አንዳለች እግዚአብሔር በጣም ነው የተጠ ቅጥል ያልኩት እንዴት? ምን አቃጠለ? ይሄ ወጣን ተጠፋ እንት ነው ቪዲዮ የእሱ ይያዚዮ የእጅቱ አው ስለሱ የኮሰትኩት ለምን ጠፋ? ሪፖርት አድርገውብህ፣ ሪፖርት አድርገውበት። በጣም ነው እንደይ ሰደብከው። ኧረ፣ ተይኝ። በስመ አብ። እሺ እሺ፣ መልሳለሁ። ስለዚህ መቼ ነው የምትጋብዥኝ? መቼ መቻል? አሁንም ካልተጋጨህ? እይ በጣም እንድጋጭ ፈልግሽ እንዴ? እና ይሄ ባለፈው ምክንያት ያል ነበር። ሐሙስ ጋብዝሻለሁ። ችግር የለም ሐሙስ ሐሙስ ሐሙስ እሺ ከሰዓት ቪዲዮ የለኝም። ቀጭን ሴት አንገቷ ቀጠን ያለ ፈልጋለው የሚለውን ነው ሪፖርት አድርገው የተዘገቡ አንገቷ ቀጠን ያለ ሴት ፈልጋለሁ ስል ነው የተዘጋብኝ። ጋይስ፣ በጣም ነው ያዘንኩት። እግዚአብሔር በእውነት ሄዳችሁ ኮፒ ሊንክ አርጉ። የሁሉም ሰብ ነው ግን አይደለም። ሰሞኑን ፖስት የኔ አሪፍ ሆኖ ነበር። በቃ ቴክስት አደርግልሻለሁ። እሺ፣ እሺ ጋይስ